ነወዝክርና ዱዓ ሁሌም የሚያስፈልግ ከመሆኑ ጋር በችግርና በጭንቅ ጊዜ ይበልጥ አላህን ተባረከ ወተዓላ ማስታወስና መለመን ያስፈልጋል። በዝክርና በዱዓ የማይፈታ ችግር የለም። አላህ ተባረከ ወተዓላ አስታውሱኝ አስታውሳችኋለሁ ብሏል። ትክክለኛ የልብ ህይወት የምናገኘው የህሊና ረፍት የምናገኘው ሁሌ ልባችን ከአላህ ጋር ሲሆን፣ ምላሳችን አላህን ሲያመሰግን፣ አላህን ሲያወደስን። ከዚክር ስንርቅ ሸይጣን ልባችን ውስጥ ገብቶ መወስወስ ይጀምራል እና ቀንና ሌሊት 24 ሰዓት ሙሉ የሚባሉ የዚክር አይነቶች አሉ። ዚክርና ዱዓ በምናደርግበት ጊዜ ልናውቅና ልንተገበራቸው የሚገቡ ህጎች አሉ። በዛ ህግ መሰረት መሆን አለበት።

መለመን ያስፈልጋል። በዝክርና በዱዓ የማይፈታ ችግር የለም። አላህ ተባረክ ወተዓላ አስታውሱኝ አስታውሳችኋለሁ ብሏል። የተጨነቀን ሰው ጥሪ ሰምቶ ከጭንቅ የሚያወጣው ማን ነው በማለትም አላህ ተባረክ ወተዓላ ጠይቋል። ጠይቋል አኢላሁማ አላህ ብሏል። መጨረሻ ላይ ከአላህ ጋር ሌላ አምላክ አለ እንዴ? የተጨነቀን ሰው ተጨንቆ ዱዓ ሲያደርግ ሲል ምን መልስ መስጠት የሚችል ያለ አላህ ማንም እንደሌለ መስፈርቱን አሟልቶ የለመነውን ሰው አላህ እንደሚቀበል የሚያሳይ ነው። ባለንበት ጊዜ ሰዎች በተለያዩ ምክንያቶች በጭንቀትና በድብር ትተውጠዋል። ከሚደርሱብን ሁሉ ችግርና ሙሲባዎች አላህን ማስታወስ ይበልጣል። ከባድ የሆኑ ችግሮች ሁሉ አላህን ካስታወሱ፣ ወደ አላህ ከተመለሱ፣ እርግጠኛ ሆኖ አላህን ከለመኑ መገላገል ይቻላልና ሁሉም በያለበት ንያውን አስተካክሎ አላህን በማስታወስ ዱዓ በማድረግ ችግሮቻችን ሁሉ እንወጣለን የሚል የቂን እርግጠኝነት ውስጣችን ላይ ሊኖር ይገባል። ሙእሚን ከዚክር ተቋረጠ ማለት ከውሃ ውስጥ እንደወጣ አሳ ሆነ ማለት ነው። ትክክለኛ የልብ ህይወት የምናገኘው የህሊና ረፍት የምናገኘው ሁሌ የልባችን ከአላህ ጋር ሲሆን፣ ምላሳችን አላህን ሲያመሰግን፣ አላህን ሲያወደስን። ከዚክር ስንርቅ ሸይጣን ልባችን ውስጥ ገብቶ መወስወስ ይጀምራልና ቀንና ሌሊት 24 ሰዓት ሙሉ የሚባሉ የዝክር አይነቶች አሉ። ሙቀየድና ሙጥለቅ የሆኑ በወቅት በቁጥር ተገድበው የሚባሉ አሉ። እንደዚሁ ያለመነም ገደብ የምንላቸው ዝክሮች አሉ። ለዚህም ዕለሞች ከጥንት ጀምሮ አመሉልየውሚ ወለይለ ብለው ክታቦችን ጽፈዋል። ቀንና ሌሊት ውስጥ የሚሰሩ ስራዎች ብለው ጽፈዋል። አልአዝካር ወለድዒየ ብለው ጽፈዋል። ኢማሙ ጠበራኒ፣ ኢማሙ ነወዊ፣ እብኑ ተይሚያ፣ እብኑል ቀይም፣ አሸውካኒ በቅርቡ ጊዜ የነበሩትምና እብኑ ባዝ ብን ዑሰይሚን ሌሎችም በዚህ ዙሪያ ጽፈዋል። ከሁኔታዎች ከቦታዎች ጋር ተያይዞ የሚባሉ ዝክሮችን ዱዓዎችን አብራርተዋል። በርካታ ዑለሞችም እነዚህ ክታቦችን ለተማሪዎቻቸው አስተምረዋል። ክታብ መልኩ ጽፈውም ሸርሐ አድርገዋል። አቂዳን እንደምንማረው ፊቅህን፣ ሲራን እንደምንማረው አመል ልየውም ወለይላን ቀንና ማታ የሚሰሩ መልካም ስራዎችን የሚደረጉ ዝክርና ዱዓዎችን ልንማር ልንተገብራቸው ይገባና ነገር ግን ዝክርና ዱዓ በምናደርግበት ጊዜ ልናውቅና ልንተገበራቸው የሚገቡ ህጎች አሉ። በዛ ህግ መሰረት መሆን አለበት። መስፈርቱን አሟልቶ ህጉን ጠብቆ ከተሰራ ነው የተኛውም መልካም ስራ ተቀባይነት የሚያገኘውና ጥቅም የሚያስገኘው። ሶላት በምንሰግድበት ጊዜ፣ ዘካ በምንሰጥበት ጊዜ፣ ኢላ ቀይሪ ዛሊክ ወደ አላህ የሚያቀርቡ ኢባዳዎችን ስናደርግ አርካን ሹሩጥ የሚባሉ ነገሮች አሉ። በዚህ ስርዓትና መስፈርት መሰረት ከተሰራ ተቀባይነት ያገኛል። ካልሆነ ውድቅ ይሆናል። ዚክርና ዱዓ ምልክ እንደዚሁ ዒባዳ ነው። ዚክርና ዱዓ ስናደርግ እነዚህን የዝክርና ዱዓ አደብና ሕጋቶችን አውቀን ጠብቀን ሊሆን ይገባል። ወሳኝ ከሚባሉ የተኛውም ሰው ዚክር ዱዓ ከማድረጉ በፊት ሊያውቃቸው ሊጠብቃቸው ከሚገቡ ቃዕዳዎች መሰረቶች፣ አንዱ መርሆች አንዱ የተኛውም በጊዜ በቁጥርና በቦታ የተገደበ ዱዓ ዚክር ከነቢዩ የተገኘ መሆን አለበት። ከነቢዩ በተገኘው መሰረትም መባል አለበት። ነቢዩ በዚህ ሰዓት ይሄን በሉ በእንዲህ አይነት ሁኔታ ላይ ይሄን ያክል ቁጥር ያለው ዝክር ዱዓ አድርጉ ብለው ሳይገድቡ፣ ማንም በዚህ ቦታ እንዲህ አይነት ዝክር በሉ ይሄን ያክል ቁጥር ያለው ዝክር አድርጉ ማለት አይችልም። ይህ እንዳለ ሆኖ ደግሞ ከሁኔታና ከቦታዎች ጋር ተያይዘው በነቢይ የተደነገጉ ራሱን የቻለ ቁጥር ያላቸው ዚክሮች ቁጥራቸውን መጨመር መቀነስም አይቻልም። ቃላቶቻቸውንም ማዛባት አይቻልም። በተባለው መሰረት ፊደሉን አናባቢውን ጠብቀን ልንል ቁጥሩንም ልናከብር ይገባና ትርጉሙ እንኳ ለውጥ ባይኖረው አንድን ቃል በሌላ ቃል ቀይሮ ማለት አይቻልም። መጨመር እንደማይቻለው ሁሉ መቀነስም አይቻልም። ያን ዒባዳ የምናደርገውን ዝክርና ዱዓ ቦታውን ጠብቀን ነቢ ባደረጉት መልኩ ነው እያደረገን ያለው ካለን ይህ የሆነበት ምክንያት ዚክር ዱዓ ኢባዳ ስለሆነ፣ ኢባዳ ደግሞ ሳይጨምሩ ሳይቀንሱ ሳያዛቡ በተደነገገው መሰረት መደረግ አለበት። ዙህርን ነቢይ አስተማሩን አራት ረካአ ነው፣ ፈጅርን ሁለት ረካአ ነው። ከዙህር አንድ ቀንሶ ሶስት ማድረግ ለፈጅር አንድ ጨምሮ እንደዚሁ ሶስት ማድረግ አይቻል። ስሰግድ እንዳያችሁት ስገዱ፣ ሐጅ ሳደርግ እንዳያችሁት ሐጅ አድርጉ ብለዋልና ዚክርም ላይ ይሄን ነው የምንለው። ቡኻሪና ሙስሊም ከበራ ኢብኑ ዓዚብ ባስተላለፉት ሐዲስ

ትክክለኛ አላህ የሚወደው ንጹህ ተፈጥሮ ላይ ሆነህ ነው የምትሞተው። የመጨረሻ ንግግርህም አድርጋቸው። ስተኛ ከምታደርጋቸው ዝክሮች ሁሉ የመጨረሻ ዝክር ይሄን አደርጋሏቸው። ነቢዩ ለአልበራ ኢብኑ አዝብ፣ አልበራ ኢብኑ አዝብ ከነቢይ ሰምተው እስቲ ልበላቸው ብለው ለነቢ መልሰው ሲያሰማቸው ወቢ ነቢይ ከለዲ አርሰልተ ሚለው ጋር ሲደርሱ ወቢ ረሱል ከለዲ አርሰልተ አሉ። ነቢዩ ያስተማሯቸው ወቢ ነቢይ ከለዲ አርሰልተ ነበር።

የተገደቡ ናቸው። መቀያየር አይቻልም። ከነብዩ እንደተሰማው እንደተገኘው ብቻ ነው የሚባለው። ነብዩ እዚህ ጋር ያረሙበት የመለሱበት ምክንያትም ይህ ነዋ። ትርጉሙ ያው ተመሳሳይ ከመሆኑ ጋር ነብይ ሰለላሁ ዐለይሂ ወሰለም ነብይም ናቸው ረሱልም ናቸው። እሳቸው ያስተማሩት ወቢነብይ ከልዚ አርሰልተ በላከውም ነቢይ አምኛለሁ በል ነበር ያሉት። አልበራ ወቢነብይ ከበሚለው ፈንታ ወቢረሱል የከሲል ላ አይሆንም። እንደዛ ወቢነብይ ከበል እንዳስተማርኩህ ብለውታልና መቀያየር አይቻልም። ወለው ቢተገይር ለፍዙ ላ ዩፍሲዱል መዕና መዕናን፣ እንኳ ባይቀየር ሌላ ትርጉም እንኳ ባይኖረው ፍደሉ መቀየር የለበትም። ውሃ ከዛ በቁጥር የተገደበን ነቢዩ ላ ሰላም ሦስት ጊዜ፣ አስር ጊዜ፣ መቶ ጊዜ ብለው ያስቀመጡትን ዝክር መጨመር መቀነስ አይቻልም። በቁጥር የተገደበበት ራሱን የቻለ ምክንያት ይኖረዋልና ጀምሬው የተወሰነ የቻልኩትን ያክል ብለስ በአንዳንድ ምክንያቶች ጀምሬ ባቆመውስ ሙሉን ላለሁ ከማለት ጋ የሆነ እንቅፋት ገጥሞ ከሆነ የተቋረጠው ይሄ ችግር የለም። ነገር ግን አንድን በቁጥር የተገደበን ዝክር ከነቢይ እንደተገኘው ማለት የፈለገ ሳያጎድል መቶ የተባለውን ሰማንያ አድርሶ ሳያቆም አስር የተባለውን ስምንት አድርሶ ሳያቋርጥ ሙሉውን ማለት አለበት። መቀነስ እንደሚከለከለው ሁሉ መጨመርም ይከለከላል። አንዳንድ ከተገደበው በላይ ማለት የሚቻልባቸው የዝክር አይነቶች አሉ። ወደፊት የምናያቸው የምንጠቅሳቸው ይሆናል። አንዳንዴ ዝክር እያሉ ያሉ ቁጥር ላይ ሊሳሳቱ ይችላል። ሰማንያን ያልኩት ሰማንያ አምስት ዘጠና ነው ያልኩት ዘጠና አምስት የሚል ጥርጣሬ በሚገጥምበት ጊዜ ላይ ግምታችን ያመዘነበትን መያዝ፣ ለጥንቃቄ ብለን ከጥርጣሬ ለመውጣት ዝቅተኛውን መያዝ እንችላለን። ይሄ አውቆ መጨመር ውስጥ አይገባ። መቶ ጊዜ መባል ያለበትን የቆጠረን ሰማንያ ደርሰን ሰማንያ ነው ዘጠና ብንል ዘጠና የሚለው ካመዘነ ዘጠና ብለን እንቀጠላለን። ዘጠና ደርሻለሁ ብለን እርግጠኛ መሆን ካልቻለን ወይም አብዛኛው ግምታችን ዘጠና ነው ካላለ ሰማንያ በነል መሃል ላይ አስር ሊኖር የሚችል ከመሆኑ ጋር የኔ ችግር የለም። ሆን ተብሎ ታስቦ የተደረገ ስላልሆነ ማለት ነው። ይህን ከወቅት ጋር ከጊዜ ጋር አያይዞ ዚክር ለማለት ከነቢ የተገኘ መሆን አለበት። በርካታ ዑለሞች ከሱሐቦችም የተገኘ እንደዚሁ ሰነዱ ትክክል ከሆነ መጠቀም ይቻላል ያሉበት ሁኔታ አለ። ከታቢዕዮች ሳይሆን ዒባዳ ነክ ጉዳዮች ላይ ሱሐቦች በራሳቸው ተነሳሽነት በግል ራያቸው ይቻላል ይደረጋል አይሉም። ከነቢይ ሰምተውት ቢሆን ነው በሚል ከሱሐቦች የተገኘ ከሆነ ተቀብለን መስራት እንችላለን ተብሏል። ከሱሐቦች በታች ያሉ ከታቢዒዎች ከታቢዓ ታቢዒን ከሆነ ከጊዜ ከቦታና ከሁኔታው ጋር የተያዘን ዚክር ዱዓ ተቀብለን አናደርግም። ከነቢይ ወይም ከሱሐቦች ከተገኘ ብቻ ነው። ይሄን ለበለነ ይገባና ከሱሐባ ተማሪዎች እንኳን ከነቢይ ወይም ከሱሐባ ያልተላለፈን ዚክር ከቦታ ከሁኔታ ጋር ያይዞ ማለት አይቻልም ከመባሉ ጋር የተለያዩ መድረሳ ተከታዮች የሚባሉ ከመግሪብ እስከ ኢሻ የሚባል ዝክር ብለው የገሌ ሼኽ ሐድራ አውራድ፣ የገሌ ሼኽ መድረሳ ተከታዮች አውራድ እያሉ ከመግሪብ እስከ ኢሻ፣ ከሱብሒ በኋላ፣ የጅሙዓ የሐሙስ ምሽት ብለው አውራዶች አትካሮችን ገድበዋል። ይሄ በሙሉ ከሱና የሚጻረር ከነቢ ወይም ከሶሓቦች በትክክለኛ ሰነድ ያልተገኘን ዝክር ዱዓ ከቦታና ከወቅት ጋር እያይዘን በቁጥር ገድበን ልንል አይገባን። ከነቢና ከሶሐቦች ተገኝቷል መባሉም ብቻ በቂ አይደለም። በትክክለኛ ዘገባ ወደኛ መድረሱ መረጋገጥ አለበት። በርካታ ዶዒፍ የሆኑ የዱዓ የዝክር አይነቶች አሉ። ይሄን ዕለሞች የሐዲስ የአዝካርና የዱዓ ክታቦቻቸው ላይ አብራርተዋል። የምንሰማቸው ሐዲቶችን ሶሒህ ናቸው አይደለም ብለን የማጣራትን አንገብጋቢነት ከሚያሳዩ ነገሮች መሃል አንዱ አልሀረዊ ረሒመሁላ ተዓላ ዘመል ከላም በተሰኘው ክታባቸው ላይ ከአብዱላህ ብኑል ሙባረክ ያስተላለፉት ታሪካል አለ። አብዱላህ ብን ሙባረክ ታዋቂ ሙሐዲስ ኢማም ሙጃሂድ ናቸው። ጉዞ ላይ ያሉ መንገድ ጠፋቸው። አንዴ በረሃ ላይ ጉዞ ላይ ሆነው መንገድ የጠፋው ሰው ኢባዳላህ አዒኑኒ እንደሚባል ሰምተው ነበር። ነገር ግን በረሃ ላይ ሆነው መንገድ ጠፍቷቸው የሚጠይቁትን ሰው አተውም ፈጀዓልቱ አጥሉቡ አልጁዝአ አንብሩ ኢስናደሁ ብላ ይህ ከማን የተላለፈው

በችግር መንገድ በጠፋ ጊዜ የሚባለን ዱዓ ለማለት አስቀድመው ሰነዱን ላጣራ ብለዋልና ፌስቡክ ላይ ዋትሳፕ ላይ በተለያየ መልኩ ለእንዲህ አይነት ጊዜ ይሄን ዱዓ ያለ ሰው፣ እንዲህ አይነት ችግር ላይ ያለ ይሄን ዱዓ ያለ ከችግር ይወጣል፣ መቶ ጊዜ በለው፣ ከዚያ ለመቶ ለሐምሳ ሰው አስተላልፈው እያሉ የሚያሰራጩት ነገር አለ። ጥንቃቄ ማድረግ ማረጋገጥ ያስፈልጋል። ከድንጋይ አያይዘን ሰነዱን ሳናጣራና ሶነው በኢፍሳን ላይ የምናደርገው ነገር ከአላህ ማቃረቡ ቀርቶ ከአላህ ያርቀናል ከመንገድም ያወጣናል። ቢድዓ ስለሚሆን ቢድዓ በሙሉ ጥመት ነው ተብሏልና፣ እንደዚሁ ሰዎች በተጅሩባ እንዲህ አይነት ዱዓ አድርገው እንዲህ አይነት ዝክር ብለው ተሳክቶላቸዋል አይባልም። ዝክር ዱ ዱዓ የዒባዳ አካል ነው ብለና የዒባዳ አካል የሆነ ነገር በተጅሩባ በተሞክሮ ሰው አድርጎ ውጤታማ ስለሆነበት ተብሎ አይደረግም። አዲኑ لا يثبت بالتجربة وإنما የትብቱ ብሰነድ ይሰሒሕ ተብሎ ዲን በተሞክሮ በመመራመር አይደረግም። ይልቅ ትክክለኛ በሆነ ሰነድ ነው ነብይ አርገዋል ሱሐቦች አርገዋል ይሄኔ ነው የምናደርገው ሰው ቤት ውስጥ ቁጭ ብሎ መንገድ የሄደ ንግድ ዓለም ላይ ሆኖ በተለያዩ ሁኔታዎች ችግሮች ሊገጥሙን ይችላሉ። ለሚገጥመን ችግር መሶሄ ሐዲስ የተነገረ የሚባል ዱዓ እና ዚክር ካለን እናደርጋለን ከሌለ ሰዎች ሲሉ ስለሰማን ብቻ እንዲህ ነገር አናደርግም ነው ዲናችን ሙሉ ነው ከሁኔታዎችና ከቦታዎች ጋር ተያይዞ መባል ያለባቸው ዚክሮችን ዱዓዎችን ዲናችን አስተምሮናል ዲኑን ልንማር ልንቀራ ልንጠይቅ ይገባናል። ሞክሬው ተሳክቶልኛል ጥሩ ውጤት አይቼበታለሁ ብለን ዝክር ዱዓን በተሞክሮ ከሁኔታና ከቦታዎች ጋር እያይዘን ማለት ከጀመረን ዲን አልእስላም ልክ እንደተበላሹ ሌሎች ሃይማኖቶች መጫወቻ ይሆናል። እንትን ይህ ወሳኝ የሚባል አንድ ውስጡ ላይ የተለያዩ ነጥቦችን የያዘ መርህ ነው። ዝክርና ክርና ዱዓን ከቦታ ከሁኔታ ጋር ከቁጥር ጋር እያይዘን ለማለት ከነቢይ ከሰሃቦች የተገኘ መሆን አለበት። ከነቢዩ የተገኘውንም ቁጥሩን ወቅቱን አባባሉን ጠብቀን ልንል ይገባናል። መጨመር፣ መቀነስ፣ ማዛባት አይቻልም። ሌላና ሁለተኛው ከዚክር ጋር ተያያዥ ወሳኝ ነጥብ፣ ዝክር በምናደርግበት ጊዜ ልክ እንደ ዱዓ እጅ አንስቶ የሚደረግ ዝክር የለም። ዋናው ዝክር ማለቱ ነው። እጄን አንስቼ ዝክር ብል ምን ችግር አለው ያለን እንደሆነ ምላሹ ችግሩ ቢድዓ ውስጥ መግባት ይሆናል። ነቢያችን የሶላቱ ወሰላም ዝክር ሲሉ እጃቸውን አንስተው ልክ እንደ ዱዓ ዝክር ያደርጉ ነበር አልተባለ ምግብ በልተን ስንጨርስ ምናደርገው ዚክራል። ያን ዚክር ስናደርግ እጃችን ብናነሳ ቢድዓ ይሆንብናል። ጾመኛ ጾመ ውሎ ሲያፈጥር ሚለው ዚክራል። ያን ዚክር ስናደርግ እጃችን ብናነሳ ቢድዓ ይሆንብናል። ነቢዩ ላሰላም ዱዓ ሲያደርጉ እጃቸውን ያነሱ እንደነበረ የተለያዩ አጋጣሚዎች እጃ አንስተው ዱዓ እንዳደረጉ ተነግሯል። በነዚህ አጋጣሚዎች ላይ እጃችን አንስተን ዱዓ እናደርጋለን። እጃቸውን ሳያነሱ ዱዓ ያደረጉበት አጋጣሚም ተነግሯል። እጃችን አናነሳ ሁለቱም ያልተነገረበት ከሆነ ጉዳዩ ዱዓ ከሆነ ከሁኔታዎች፣ ከክስተቶች ጋር የተያዘ ዝክር ሳይሆን ዱዓ ከሆነ እጃችን አንስተን ብናደርግ ችግር የለውም። ከዱዓ ደባ አንዱ እጅ ማንሳት ነው። ነገር ግን ዝክር ከሆነ ከሁኔታ፣ ከቦታ፣ ከቁጥር ጋር የተያዘ ዝክር ሲሆን እጅ አንስተው ማለቱ ቢድዓ ይሆናል። ከዝክር ጋር እጅ አናነሳ። ስለዚህ የጧትና ማታ ዝክር ስናደርግም ይሁን ሌሎች ከሁኔታ፣ ከቦታ ጋር የተያዙ ዝክሮችን ስናደርግ እጃችን አንስተን አናደርግም። ሌላኛው ወሳኝ ነጥብ ዝክር ማድረግ ሁሉም ሁኔታ ላይ ይቻላል። ፈዝኩሩላህ ቂያመን ወቁዑደን ወአላ ጁኑቢኩም ተኝታችሁም፣ ተንጋላችሁም፣ ተጋድማችሁም ዝክር አድርጉ ተብሏል። ዝክር ለማድረግ የግድ ራሱን የቻለ አቀማመጥ አለው። በዚህ መልኩ እንጂ ቁጭ ብለህ አይባልም። ነም ው አድርጎ ወደ ቂብላ ዞሮ ተስተካክሎ በአደብ ዝክር ማድረጉ መልካም ነው ሊባል ይችላል። ነገር ግን በዚህ መልኩ ተቀምጠህ እንጂ በዚህ መልኩ ጭንቅላትህን ሰውነትህን ያወዛወዝክ የነቀነክ እንጂ

ሁለት ቦታዎች ላይ ዝክር ማድረግ ይወገዛል ብለዋል። አንደኛ መጸዳጃ ቤት ላይ ሆነው የተጸዳዱ ባለበት ጊዜ፣ ሁለተኛ ባል ሚስቱን የተገናኘ ሚስትም ከባሏ ጋር ግንኙነት የፈጸመች ግብረስጋ ግንኙነት ያደረገች፣ ሁለት ሁኔታዎች ላይ ዝክር ማለት አይቻልም። ከአላህ ክብር ጋር አይሄድም ብለዋል። እነዚህ ሁለት ሁኔታዎች ላይ እያሉ ዝክር ማለት ተከልክሏል። ነገር ግን አላህ በጥበቡ ከእነዚህ ሁለት ሁኔታዎች በፊት ግን አስቀድሞ ዝክር ማለትን ደንግጓል። ይሄን ነውም ኢብኑ አልቀይም ረሒመሁላህ ተዓላ አልዋቢል ሷይብ የተሰኘው ድንቅ የሆነ የዚክር የዱዓ ኪታባቸው ላይ ጠቅሰዋል። ግብረ ስጋ ግንኙነት የተደረገና መጸዳጃ ቤት ላይ ሆነው እየተጸዳዱ የሸኑ ዝክር ማድረግ አይቻልም። ነገር ግን በዲናችን መጸዳጃ ቤት ከመግባት በፊት ራሱን የቻለ ዚክር ተቀምጦለታል። ግብረ ስጋ ግንኙነት ከማድረግ በፊትም ራሱን የቻለ ዱዓ ተቀምጦለታል። ሁለቱም ወደፊት በአላህ ፈቃድ የሚጠቀሱ ይሆናል። በእነዚህ ሁለት ሁኔታዎች ላይም ዚክር የሚጠላው የሚከለከለው በምላስ ከሆነ ነው። በልብ አይከለከልም መጸዳጃ ቤት ሆኖ አንድ ሰው በልቡ አላህን ቢያስታውስ ግብረ ስጋ ግንኙነት ላይ ሆኖ አላህም ቢያስታውስ በልቡ ችግር የለውም። በመላስ ግን እነዚህ ሁለት ሁኔታዎች ላይ ይጠላል። ሌላኛው ወሳኝ ነጥብ ዱዓና ዚክር ለማድረግ ቡሃራ መኖር ውዱእ ላይ መሆን ሸርጥ አይደለም። ኢማም ሙስሊም ከአይሻ በዘገቡት ሐዲስ ስለ ነብዩ ሲናገሩ ካነ ይዝኩሩ አላህ ዐላ ኩሊ አህያኒህ ይብላል ነብዩ ሁሌም በሁሉም ሁኔታ ላይ ዚክር ያደርጉ ነበር ተብሏል። መጸዳጃ ቤት ሆኖ መሰለ ሆኖ የሚከለከሉባቸው ቦታዎች ሲቀርቡ ማለት ነው። ይዘን ውዱእ የለኝም፣ ዱዓ አላደርግም፣ ዝክር አላረግም፣ ጦኋራ የለኝም፣ ዝክር አላደርግም አይባል። ባይሆን አንዳንድ ሐዲሶች ላይ ነቢ ሰላት ወሰላም ጦኋራ ላይ ስላነበርኩኝ አላህን ማስታወስ ከብዶኝ ነው ያሉበት ሁኔታ አል ነሳኢ፣ አቡ ዳውድ አልሙሃጅር እብኑ ቁንፉዝ ከሚባል ሶሓቢ እንደዘገቡት አልሙሃጅር ወደ ነቢዩ መጥተው ሰላም ዐለይኩም ስላቸው መልስ አልሰጡኝም። ውዱእ አደረጉና መልስ ሰጡኝ። ከዚያም ምክንያታቸውን ነገሩኝ።

ኢብኑ ሕባንም ረሕመሁላህ ተዓላ ታዋቂው ሶሒሐቸው ላይ ሙሉ ጦሃራ ላይ የሆነው ዝክር ማድረግ በላጭ ስለሆነ እንጂ ሌላ አጋጣሚ ላይ ጦሃራ ላይ ስላልነበርኩኝ አላህን ማስታወስ ከበደኝ ያሉት በመሰረቱ ግን ወንጀል እንዳልሆነ እንደሚቻል ይህ ሐዲስ ያሳያል ብለዋል። ጦሃራ ላይ ባይሆኑም ዱዓ ማድረግ ዝክር ማድረግ ይቻላል የሚለው ጦሃራ ጀናባንም ጭምር ያካትታል ብሏል። አላሁም ጀናባ ላይ ያለ ሰው ቁርአን ምቅራት ይችላል አይችልም? ይህስ ኺላፍ አለበት

ያለ ድምፅ ነው የሚደረገው። ዚክሩን ዱዓውን የሚያደርገው አካል ለራሱ ብቻ እያሰማ ማለት ነው። አሁን እያንቀሳቀሰ አንዳንድ ድምፅንጮክ ማድረግ የሚቻልባቸው አጋጣሚዎች በሐዲስ ተነግሯል። እነዚህ ብቻ ተነጥለው ይወጣሉ። የዒድ ተክቢራ በድምፅ ነው የሚባለው። ሐጅና ዑምራ ላይ ተልቢያ ለበይክ አላሁመ ለበይክ በድምፅ ነው የሚባለ። ዊትር በኋላ የሚደረገው ዚክር ዱዓ በድምፅ ድምፅንጮክ አድርጎ ነው የሚባለው። በርካታ ዑለሞች በተለይ ሙሐድቶች ከሶላቶች በኋላ የሚባሉ ዚክሮችም ሁሉም በግሉ በመጠኑ ድምፁን ጮክ አድርጎ ነው ሚለው ብለዋል። በሶሒህ ሐዲስ ከአብዱላ ብን አባስ እንደተላለፈው በነቢይ ዘመን ሶላት ማለቁን የማውቀው ሰዎች ከሶላት በኋላ ድምፃቸውን ጮክ አድርገው ዚክር ሲሉ በመስማቴ ነበር ብለዋል። እሳቸው ለዚህ ሕፃን ከመሆናቸው አንፃር ሶላተል ጀማዓ ዘግተው ሊደርሱ ይችሉ ነበር። አንዳንድ ዑለሞች እንደ ሻፊዒ ለማስተማር ከሆነ ነው ለኢማም የሚፈቀደው ያሉበት ሁኔታ። ነገር ግን በርካታ የሐዲስ ሊቃውንቶች ማንኛውም ሰው በየትኛውም ጊዜ በመጠኑ ሌሎችን በማይረብሽ መልኩ ሁሉም በግሉ ድምፅ ጮክ አድርጎ ከፈርድ ሶላት በኋላ የሚባሉ ዝክሮችንም ማለት ይቻላል በድምፅ ብለዋል። ከዚያ ልክ በማስነጠስ ሰዓት የሚባለውን ዝክርም ድምፁን ጮክ አድርጎ ነው የሚለው። ቡኻሪ ከአቡሁረይራ በዘገቡት ሐዲስ አንዳችሁ ሲያስነጥስ አልሐምዱሊላህ ይበል፣ አብሮት ያለው ወንድሙ ወይም ጓደኛው የርሐሙከላህ ይበለው ይህን ደግሞ ያስነጠሰው አካል ያህዲኩሙላህ ወዩስሊሕ ባለኩም ይበልበላል ይሄም በድምጽ የሚባል ዝክር እንደሆነ በሐዲስ ተነግሯል። ከዛሊክ ላስፈጠረን ሰው ምግብ ለመገበን ሰው ምናደርገው ዱዓ ይሄም በድምፅ ነው የሚባል ለተጋቡ ለሙሽራ የሚደረግ ዱዓ ባረከላሁ ለክ ወባረከ ዓለይክ በድምፅ ነው ሚባል። መንገደኛ የሆነ ሰው ቁልቁለት ሲወርድ፣ ዳገስ ሲወጣ የሚለው ዝክር ይሄም ድምጽን ጮክ በማድረግ ነው የሚባል እነዚህና መሰል የሆኑ ድምፅ ጮክ ተደርጎ የሚባሉ ዝክርና ዱዓዎች ካልሆኑ በስተቀር ዝክርና ዱዓ ያለ ድምፅ ነው የሚባል። ይህ ከመሆኑ ጋር በጋራ ተሰብስበው ድምጻቸውን ጮክ አድርገው ዝክር የሚሉ ሰዎች ከፈርዱ ሶላት በኋላ በቋሚነት ተሰብስበው ኢማሙ ያደርጋ፣ ሌሎች ተቀብለው አሚን የሚሉ ሰዎች አሉ። ይሄ ነብዩም ሱሐቦችም ታቢዒዎችም ያላደረጉት ኋላ ላይ የተፈጠረ ቢድዓ ነው። ከሶላት በኋላ ድምጽን ጮክ አድርጎ ዱዓ ማድረግ መሰረት የለውም። ነብዩ ሶላቱ ወሰላም ሶላት ሶላት ፈርዱ ሶላት ባሰገዱ ቁጥር ዞረው ከማእሙሞች ጋር ድምጻቸውን ጮክ አድርገው እሳቸው ዱዓ ያረጉ ማእሙሞች አሚኑ ነበር የሚል ሐዲስ የለም። በግሉ ቢያደርግ ችግር የለውም። ይሄም አንዳንዴ ቢቀር የተሻለ ነው። ወከዛሊ ከመግሪብ እስከ ኢሻ ተሰብስበው ድምጻቸውን ጮክ አድርገው አውራድ እያሉ ዚክር የሚሉ ሰዎች አሉ። ይሄም ተገቢ እንዳልሆነ ከዚህ እንረዳል። እንደዚህ ሁጁ ሙሐቀን ወይም ሰው ሲሞት ተሰብስበው ድምጻቸውን ጮክ አድርገው በጋራ ያውም ሶላዋት የሚያወርዱ ሰዎች አሉ። ይሄም ተገቢ አይደለም። አንድ ነብዩ በጋራ በጀማ አድርጉት ብለው ያልፈቀዱ፣ ያልደነገጉን ዝክር በጀማ ማድረጉ አንድ ቢድዓ ነው። ነቢዩ ጮክ ብለው ይሉት ነበር ተብሎ ያልተደነገገን ዒባዳ ጮክ ብሎ ማለቱም ሌላ ራሱን የቻለ ቢድዓ ነው። ሌላኛው ከዝክር ጋር ተያይዞ እናውቅ የሚገባ ወሳኝ ነጥብ ከአንድ በላይ ዝክር ወይም ዱዓ የተደነገገለት የተደነገገበት አጋጣሚና ቦታ፣ እነዚህ ዚክሮችና ዱዓዎችን ሁሉንም ሰብስበን በአንዴ አንልም። በተራ ተራ እየቀያየረ ነው የምንለው። ለምሳሌ የሶላት መክፈቻ አድካሮች፣ ዱዓዎች አሉ። ተክቢረ ሰለህ ኢሕራም አድርገን ቀጥታ ፋቲሃ አንቀራ፣ ከፊት የሚደረግ ዚክርና ዱዓ አለ። በዚህ ዙሪያ በርካታ የዱዓ አይነቶች ተነግሯል። ሁሉንም ሰብስበን በአንድ አንላቸውም። አንድ ጊዜ አንዱን፣ ሌላ ጊዜ ሌላኛውን ነው ምንለው። እንደዚሁ ደግሞ አተህያቱ ላይ የተለያዩ የአተህያቱ አይነቶች አሉ። ከበርካታ ሰሐቦች የተዘገቡ የቃላት ልዩነት ያላቸው ሁሉንም አተህያቱ ባንድ ቦታ እንል በአንድ ተሒያቱ ላይ ሁሉንም ቀላቅለን አንደለም። አንዴ የዓብዱላህ ብን መስዑድን አንዴ የዓይሻን፣ አንዴ የብኑ አባስን ቀያየረን ማለት እንችላለን መባልማ አለበት እና ሄ ሁሌ አንዱን ብቻ ካለን ሌላኛውን ሐዲስ መተው ይሆናል። እንደዚሁ ደግሞ ነፍሳችንም ለምዶት መችቀርተን እንደጨርስ ነው አናውቅም። ቀያየረን ስንል ለልባችን አዲስ ስለሚሆን ሶላት ላይ ልባችን እንዲሰበሰብ ይረዳል። እንደዚሁ ከሶላት በኋላ ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ስንል የተለያዩ የተስቢህ አይነቶች አሉ። አስር አለ። ሀያ አምስት አለ። 33 33 አለ የመጨረሻውን 34 ማድረጋል። ሁሉንም 33 አድርጎ ላይላህ ኢላላህ ወህደሁ ላሸሪከ ለሁ ኢላ አኺሪሂ ብሎ መቶ መሙላት አለ። ቀይሮ ማለት ይቻላል እንጂ ሁሉንም አንድ ላይ ጨምቆ ማለት አይቻል። ይህ እንዳለ ሆኖ በርካታ ዝክሮች በአንድ ቦታ የሚባሉበት ሁኔታ አለ። እንደህ አይነቱ የተፈቀደውን ሁሉንም በአንድ ቦታ ባንዴ እንላለን። ለምሳሌ ሲተኛ የሚደረጉ የዚክር አይነቶች አሉ። ቁል ያአየሁል መቅራት፣ ካፍሩን መቅራት፣ ቁል ሁወላሁ አሐድን፣ አያተል ኩርሲን፣ ሱረቱል በረቅ፣ ሱረቱል ናስን፣ ሱብሃነላህ፣ አልሐምዱሊላህ፣ አላሁ አክበርን 33 33 መጨረሻ 34 ጊዜ ማለት ይቻላል። የጧትና ማታ ዚክሮችን ሁሉንም ማለት ይቻላል። የጧትና የማታ ዚክር ሆናቸው እስከ ተነገረ ድረስ። እነዚህ ዋና ዋና የሚባሉ ዚክሮች ውስጥ ከመግባታችን በፊት ልናውቅና ልንጠብቃቸው የሚገቡ ወሳኝ ነጥቦች ናቸው።